አሁን ባለው ግብይት መሰረት 500 የእንቁላል ጣይ ቄብ ዶሮችን ሁለት ወር የሞላቸውን ማስገባት ብትፈልጉ ምን ያህል የገንዘብ ወጪ ለሶስት ወር ያስፈልጋል የሚለውን እንደ መነሻ እንዲሆናችሁ በዝርዝር እንመለከተዋለን። አብራችሁን ቆዩ። የመጀመሪያው የወጪ አይነት የዶሮ መመገቢያ ነው። ለ500 ዶሮች 25 መመገቢያ ያስፈልጋል። አንዱን በ350 ብር ታገኛላችሁ። 8750 ብር ያስፈልጋል። የውሃ መጠጫ 15 ፍሬ ይበቃል። አንዱን በ350 ብር ታገኛላችሁ። 5250 ብር ያስፈልጋል። አነስተኛ ሮቶ ውሃ ሚስ ትገዛላችሁ ባለ1000 ሊትሩን ብትገዙ 10500 ብር ወጪ ያስፈልጋል። ሌላው የወጪ አይነት የዶሮ ግዢ ነው። ሁለት ወር የሞላቸውን የእንቁላል ጣይ ዶሮዎችን ትገዛላችሁ። ከኛ ድርጅት የምትገዙ ከሆነ ሁለት ወር የሞላቸው በአግባቡ ክትባት የጨረሱ በ330 ብር አሁን ባለው ዋጋ ታገኛላችሁ። በ500 ዶሮ ስታባዙት 165 ሺ ብር ለዶሮ ግዢ ወጪ ያስፈልጋቸዋል ማለት ነው። ሌላው የወጪ አይነት የዶሮ ቤት ክራይ ነው። ለ500 ዶሮዎች እስከ ሰባ ካሬ የሆነ ቦታ ይበቃቸዋል። የቤት ክራይ ወጪ በወር እስከ 8 ሺ ብር ብታገኙ በ3 ወር 24 ሺ ብር ለቤት ክራይ ወጪ ያስፈልጋቸዋል። ገለባ ጋቱራ ግዢ ታደርጋላችሁ። እናንተ በቅርበት የምታገኙትን መግዛት ትችላላችሁ። እስከ 10 ኩንታል ያስፈልጋል። አንድ ኩንታል በ210 ብር፣ አጠቃላይ 2100 ብር ወጪ ያስፈልጋችኋል። የሰራተኛ ክፍያ ለ500 ዶሮች አንድ ሰራተኛ በቃል 6000 ብር በወር ብታገኙ፣ በ3 ወር 18000 ብር ወጪ ያስፈልጋችኋል። ዶሮች ከመግባታቸው በፊት ርጭት ታደርጋላችሁ። 300 ብር ወጪ ያስፈልጋል። የሰራተኛ አልባሳት ቱታና ጫማ ግዢ ታደርጋላችሁ። 1000 ብር ያስፈልጋል። የተለያዩ አላቂና የመገልገያ እቃዎችን ግዢ ታደርጋላችሁ እስከ 1500 ለአክቶብር ሌላው የወጪ አይነት የመኖ ግዢ ነው። ለ500 ዶሮች እንቁላል መጣል እስከሚጀምሩ በሶስት ወር ውስጥ 33 ኩንታል ያስፈልጋቸዋል። ከድርጅታችን ከኢትዮ ዶሮ እርባታ የቄም መኖ የምትገዙ ከሆነ በ4400 ብር ታገኛላችሁ። በ33 ኩንታል ስታባዙት 145200 ብር ወጪ ያስፈልጋል። ቅዝቃዜን ለመከላከል ሸራ ግዢ ታደርጋላችሁ። 15 ሜትር ብትገዙ 1 ሜትር በ110 ብር 1650 ብር ያስፈልጋል። የእንቁላል መጣያ መስሪያ 4500 ብር ያስፈልጋቸዋል። የእንቁላል ማስቀመጫ ትሪዎችን ትገዛላችሁ። ከካርቶንና ከፕላ ፕላስቲክ የሚሰራ አለ። የፕላስቲኩን ብትገዙ ሪከመንድ አደርጋቸዋለሁ። 75 ፍሬ ብትገዙ አንዱን በ45 ብር አጠቃላይ 3375 ብር ወጪ ያስፈልጋቸዋል። ዶሮዎች እንኳን መጣል ከመጀመሪያቸው በፊት የመጀመሪያ ዙር የመንቁር ቆረጣ ይካሄዳል። አንድ ዶሮ በ3 ብር ብታስቆርጡ ለ500 ዶሮዎች 1500 ብር ያስፈልጋል። ለክትባት ለቫይታሚንና ዶሮዎች ቢታምምባችሁ የተለያዩ መድኃኒቶችን ግዢት አድርጋላችሁ አጠቃላይ በሶስት ወሩ ውስጥ እስከ 2500 ብር ወጪ ያስፈልጋቸዋል። የመብራትና የውሃ ወራይ ክፍያ እንደዚሁም አምፖል የምትገዙበት አጠቃላይ በዚህ በሶስት ወሩ ውስጥ እስከ 2500 ብር ወጪ ያስፈልጋቸዋል። ትራንስፖርት ወይንም የመጓጓዣ ወጪዎች አጠቃላይ በዚህ በሶስት ወር ውስጥ እስከ ስድስት ሺህ ብር ወጪ ያስፈልጋቸዋል። ትገዟቸው እቃዎች ላይ የተለያዩ ጭማሪዎች ቢኖሩ እስከ አምስት ሺህ ብር ያስፈልጋቸዋል። ከላይ ጀምሮ የገለጽናቸውን ወጪዎች እንደምራቸዋለን ለእነዚህ ለአምስት መቶ ዶሮች እንቁላል መጣል እስከሚጀምሩ በሶስት ወር ውስጥ እናንተ ጋር ሲቆዩ የምታወጡት የወጪ መጠን አራት መቶ ስምንት ሺህ ስድስት መቶ ሀያ አምስት ብር ወጪ ያስፈልጋቸዋል ማለት ነው። ይሄ የወጪ መጠን እናንተ እንዳላችሁበት ነባራዊ ሁኔታ ይወሰናል ከፍና ዝቅ ሊል እንደሚችልም ታሳቢ ማድረግ አለባችሁ። በክፍል ሁለት ከነዚህ ከነዚህ ከአምስት መቶ ዶሮዎች እንቁላል መጣል ሲጀምሩ ምን ያህል የገንዘብ ወጪ ከእንቁላል ሽያጭ ማግኘት እንችላለን የሚለውን እንደ መነሻ እንዲሆናችሁ ይዘንላችሁ የምንቀርብ ይሆናል። በሌላ ጊዜ በሌላ ስራ እንገናኛለን። ሀሳብና አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። ለበለጠ መረጃም ከታች በተቀመጠው ስልክ ደውሉልን። ኢትዮ ዶሮ ባታዎች ነን። እኛ ድርጅት የምታገኟቸው የቄብ ዶሮ አቅርቦት፣ የመኖ አቅርቦት እንደዚሁም ስልጠናዎችንም እየሰጠን እንገኛለን። የዶሮ ስልጠናም መውሰድ ትችላላችሁ። ከሰኞ እስከ ቅዳሜ ለስድስት ቀን ይሰጣል። የመኖ ስልጠናም ራሱን አስችለን ለብቻ ለሶስት ቀን እየሰጠን እንገኛለን ስልጠና የምትፈልጉ ዶሮ እንደዚሁም መኖ ማዘዝ የምትፈልጉ ከታች በተቀመጠው ስልክ በመደወል እኛን ማግኘት ትችላላችሁ ማለት ነው። አድራሻችን መገናኛ 24 አካባቢ እንገኛለን። ለበለጠ መረጃ በ0913 286608 ብትደውሉ ታገኙናላችሁ።